መልካሙ ሁሉ ይጠመ ለአንተ ክፉ አላሰብም። ለምን እንደዚህ ትይኛለሽ? በዛ በእግዚአብሔር ለምን ነገር ነው የምመኝለት አሁን ጥሩ ጥሩ በቃ ነገር

ይስማናለው አንቺ ሆነሽ መድኃኒቱ አትራቂውቱ ኦዴስማናለው የበስማናለው ያለ አንቺ የማይሆን ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው ያያችሁት ማለት ቪዲዮ ላይ አይታችኋል። በጣም ተናድጄ በጣም ከምሎ በላይ ከስሜቴ በላይ ሆኜ ነበር የልኩት እና ለሱ ደግሞ ማለት እውነታ አለኝ ብዬ አስባለሁ በበኩሌ። ምክንያቱም በጣም ፍሬም እያረገ የነበረው ነገር ምንም ትክክል አልነበረም። ምክንያቱም በጣም ብዙ ጊዜ ደውዬለታለሁ፣ ብዙ ጊዜ ቴክስት ጽፌለታለሁ ጭራሽ ምንም መልስ አልመለሰልኝም ነበር። ሰው እኮ አንስቶ አልተመቸኝም ማለት ራሱ ትልቅ መልስ ነበር። እሱ እሱ እሱን እንኳ ማረግ አልቻለም በሰዓቱ እና በፈለገበት ሰዓት ተነስቶ መጥቶ ይቅርታ አድርግልኛል እና እኔ ደግሞ እሱ ልቀበሉ አልቻልኩም። ጭራሽ መልስ ነው ምክንያቱም ማንም ማንም ሰው በቃ የፈለገበት ቦታ ቆይቶ በመጣ ሰዓት ይቅርታ ስል መቀበሉ በጣም ትንሽ ይከብዳል እና ይፍሪም ደሞ በጣም ከምላቹ በላይ ኦልሞስት አንድ ወር አካባቢ መሰለኝ ይሄ ማለት የተራራቅ ነው ማለት ነው። በጣም ተሰምቶኛል ከምላችሁ በላይ ከፍቶኛል። ምክንያቱም እዚህ በላይ መጎዳት የለም። በጣም እየጠበቅኩት ነበር፣ ከዛሬ ነገ መልሶ ስልኬ ላይ ይደውልልኛል ብዬ እየጠበቅኩት ነበር። እሱ ግን እሱን ላያደርገው አልቻለም እና በፈለገበት ሰዓት እንዳልኳችሁ መጥቶ ይቅርታ ጠየቀኝ። የምትወዱትን ሰው በምትፈልጉ ሰዓት በሚያስፈልጋችሁ ሰዓት ከጠገባችሁ ስንጥፋ ያናዳልም በጣም በጣም ያስከፋልም። እና በባለፈው ደግሞ እሱን ጥዬ በመሄዴ የተከፋችሁብኝ ሰዎች ካላችሁ ይቅርታ ማድረግ ስላለብኝ ነው። ምክንያቱም በፈለገበት ሰዓት መጥቶ እንደ ዕቃ መጥቶ ይቅርታ ጠየቀኝ። እኔ ደግሞ ይቅርታ ላረግለትም አልፈለግኩም እና ከዛን ቀን በኋላ ደግሞ መልሶ በጣም ይደውልልኝ ነበር። እኔ ምክንያቱም በአነሳለትም ምንም የተሻለ መልስ አይሰጠኝም። አልተመቸኝም ቢዚ ስላንኩኝ ነው ልለኝ ይችላል እንጂ ከዛ በላይ ምንም ልለኝ እንደማይችል ስለገባኝ ነው ስልኩን ያላነሳሁት። እና ደግሞ በስልክ ላናግረው ስላልፈለግኩኝ ነው። ምክንያቱም ተደጋጋሚ በተደጋጋሚ የአንድ አይነት ወሬ ስለሚያወራኝ መጥቼ ደግሞ በአካል ላገኘው ከስልክ ይልቅ ደግሞ በአካል አግኝቼው ላናግረው እፈልጋለሁ እንጂ በአካል ላገኘው የፈለግኩት ዛሬ የመጨረሻችን ቀን እንደሆነ ነው እንፈልገው ለእሱ ልነግረው እፈልጋለሁ። እሷቱ እኔ ሰው ነኝ፣ እንደ ሰው ደግሞ ይሰማኛል። እንደዚህ ሲደረግ ደግሞ በጣም ይከፈኛል። እና እኔ ደግሞ በፈለገ ሰዓት ተነስቶ እደውልልኝ አልፈልግም። ሰው ነኝ፣ ስሜት ይኖረኛል። በቃ በሚያስፈልገኝ ሰዓት የለም፣ እሱ ከጎኔ የለም፣ አልነበረም። ደግሞ ቃል ገብቶልኛል፣ አይታችሁታል። ከጎንሽ ነኝ፣ የትም አልሄድም፣ አጠገብሽ ነኝ፣ የትም ማለት ከአሁን በኋላ ካንቺ ጎን እኔ ብሎ ቃል ገብቶልኛል። እናንተ ማየታችሁታል። ይሄንን ቃሉን አልጠበቀም። ቃሉን እያጠፈ ነው፣ አጥፏል። እኔ ደግሞ እንደዚህ እንደሆነብኝ አልፈልገም አንዴ ማለት ይሄ ተለያየ ይሄ ባህሪ እንዲያሳየኝ አልፈልግም። ምክንያቱም በጣም ይሰማኛል እንደ ሰው። ከዛሬ በኋላ አንድ ላይ ለነውን አንችልም ብዬ ነግሯለሁ። ከሁን በኋላ በቃ እኔ በክቶኛል። በቃ ከሁን በኋላ መታገስም አልችልም። ያለውን ነገር ደግሞ ግልጹን ነግሯለሁ። በዋነኝነት የመጣውበት ጉዳይ ይሄ ነው ያለውን ነገር ልነግረው ፈልጋለሁ። ከሁን በኋላ እንዳይደውልልኝ እኔ ሰው እኔ እሱ በሚፈልገኝ ሰዓት ብቻ ሊያገኘኝ አይችልም። በቃ ሰው እኮ ጓደኛ እንኳን እራሱ ጊዜ ይሰጣጣል፣ ይደዋወላል፣ ማለት ያለውን ነገር ይነጋገራል። እኛ ደሞ ከዛም በላይ ነን። እሱ ደሞ ይሄንን አልገባውም አልተረዳውም ይመስለኛል። ይሄንን ደግሞ ግልጽ አድርጌ ልነግሮ ፈልጋለሁ። ይሄንን ሳያረግ የሚደብራችሁ አካል ካለ በጣም ይቅርታ፣ ምክንያቱም እኔ ማረግ ያለብኝ ነገር ነው። ከራሴ ጋር በጣም ተመካክሬ ያለሁ በጣም ራሴን ቢዚ አርጌ ግዜ ሰጥቼበት አውርቻለሁ። እኛ ራሴን ማለት ነው እና እናንተም ደሞ እንደማትፈርዱብኝ ተስፋ አረጋለሁ፣ ምክንያቱም አይታችሁታል ያለ ያለውን ነገር ምንም የተለወጠ ነገር የለም ጠበኩት ጠበኩት ምንም ልስተካከል አልቻለም እና ለዚህ ደግሞ ይቅርታ ጠይቃችኋለሁ የሚደብራችሁ ነገር ካለ ጥሩ ነገር እንዲያጋጥሙ ፈልጋለሁ ጥሩ ሰው ከጥሩ ሰው ጋር ያጋጥመው ክፉ አይግጠሙ እኔ ለሱ ክፉ አላስብም መቼም አላስብም እና እወዳለሁኝ አከብረዋለሁ ለምትወዱት ሰው ደግሞ ክፉ ነገር እንደማታስብ እናንተም ታውቃላችሁ እኔም ደግሞ ይሄ እሱ ላይ እንደደረግ አልፈልግም ጥሩ ሰው ያጋጥመው ብዬ እንትን እላለሁም ዝናብም እየጣለ ነው። አሁንም ልለው የሚፈልገው ጥሩ ነገር ያጋጥሙ ምክንያቱም እኔ በጣም ነው የምወደው። እንዳልኳችሁ ጥሩ ነገር እንዲያጋጥሙ ፈልጋለሁ። የሱን ክፉ ማየት አልፈልግም መቼም ቢሆን ማለት ነው፣ መቼም ቢሆን እኛ አሁን ከአሁን በኋላ አንድ ላይ ልንሆን እንደማንችል ገብቶኛል፣ ተረድቻለሁ፣ ልን ነገር አይቼዋለሁ በእሱን ፊት እንደተረዳሁኝ ከሆነ ይህንን ነው። እና ደግሞ ብለየውም እንኳን ለሱ ጥሩ ነገር እንዲገጥመው ነው የምፈልገው። እየወደድኩት ነው የምንለየው። አንድ ሰው ስለወደድ ነው ብቻ አንድ ላይ ልንሆን አንችልም፣ ምክንያቱም የሆነ በራሳችን ላይ ያለው ስሜት ሌ ሌላኛው አካል ላይ የለም። ልባችን አንድ በአንድ ጊዜ ስመታ ነው ደስ የሚለው፣ ሁሉም ነገር ተመሳሳይ ሲሆን ነው ደስ የሚለው። አሁን ደግሞ እንዳየው ከሆነ ይሄ ነገር እሱ ጋር አላየውም። በፈለገ ሰዓት እሱን በደበረው ሰዓት ነው እሱ እኔ ሊያገኘው የፈለገው። ዝናቡ በጣም የወረደ ነው። የሆነ ቦታ እንጠላል፣ እስከዛ እሱን እንጠብቀው። ዝናቡ ግን በጣም ይሄ እያደረገኝ ነው አሁን ዝናቡ አባርቷል እና የነገርኩትም ቦታ እዛ የቅድሞ ቦታ ስለሆነ ነው። እና ወደዛ እንመለስ። ዛሬ ያለውን ነገር ሁሉንም ዝርግፍ አድርጌ ነግረዋለሁ። ምክንያቱም ከሁን በኋላ ምንም እንደዚህ አይነት ነገሮቹን ማንዛዛት አይጠበቅብንም። ሁለታችንም ያለውን ነገር አውርተን መጨረስ አለብን እና ወደ ቦታ እንመለስ።

ማለት እንደ ሀሳብ ከሆነ ምንም ያጠፋሁት ነገር የለም። ማድረግ የነበረብኝ ነገር የሆነ ነገር ነሽ እንጂ እኮ አላልኩሽም። ጥፋተኛው እኔ ነኝ፣ ግን በቃ ጥፋቴን አመንኩኝ። ደግሞ ሰው የሰው ልጅ አንድ ሰው ጥፋቱን ካመነ ያጠፋል እኮ ማንኛውም ሰው እኔም። ብቻ እኮ ይቅርታ መጠየቅ እኮ ምንም ዋጋ የለውም፣ ይቅርታ ትርጉም ካልሰጠም እና ሁላችንም እናጠፋለን፣ ይቅርታ እንጠይቃለን። ግን ይቅርታ መጠየቁ ብቻ ሳይሆን ይቅርታ ምንነትን ማወቅ አለብን። ይቅርታ ትርጉም አለ። ይቅርታ ማለት ከባድ ነገር ነው ነት ይቅርታ ለምን እንደጠየከኝ ራሱ አልገባኝም። በቃ ምክንያቱም አሁንም ተመለሰ እዛ ቦታ ነ እኔ አሁን እኮ ያልተረዳሽ ነገር ነው። በቃ አጥፍቻ አለው እኮ የይቅርታ ትርጉም ቀብቶኛል። አሁን የይቅርታ ትርጉም አልገባ ምናምን ነገር ልክኛ አልፈልግም። የይቅርታ ትርጉም ስለገባኝ ወይ ይቅርታ አልጠየቅሽ አበባ ይዤ ምጣስ ይዛ ከአባውንም በተንሾሽ ይሁን ችግር የለውም ተብቻ ኖርማ ነው ብያል አሰብ። ከዛም በኋላ ስልክም ስደውልልሽ ሁሉም ነገር ስጨቀጨቀሽ ተይቅስም ሳለ ገደሽም ምንም አትመልሽ እንትን ነው ብድር በብድር ነው። እኔም እንደዚህ ላርገኝ እኔም እንደዚህ ላርገው ነው ሀሳብሽ? አይደለም አንተ በፈለግኮ ማሰብ ትችላለህ፣ ግን ገል እኔ ማረግ የነበረብኝ ነገር ነው። እስካሁን እያረኩ ያለሁት ምክንያቱም እያረኩ ነገር ጥፋት ጥፋተኛ አያስብልኝም። ምክንያቱም አንተ እያረክ የነበረው ነገር ምንም ትክክል አልነበረም። ለሰዓቱ ላይ ደውዬልሀለሁ ለምን እንደዚህ የምታደርገው ብዬ ልጠይቅ፣ ምንም መልስ ልትሰጠኝ አልቻልክም። በቃ የመሰለኝ ንቀት ነው፣ የመሰለኝ ንቀት ነው። እዛ ጋር መተህ ምንም እኔ ያሰብኩት ነገር የለም። መተህ ይቅርታ ጠየቀኝ። ይቅርታህን ደግሞ እንድቀበል ነበር ሃሳብህ፣ ደግሞ ማድረግ አልችልም እኮ ሰው ነሽ፣ የሰው ልጅ ደሞ ሰው ከሆነሽ ደግሞ የሰው ልጅ ያጠፋል፣ ከጥፋቱ ደግሞ ይማራል። በቃ ሁሉም ነገር እረስተ ነው እንደ ድሯችን ነው። እኔ ብዙ ባለፈው ለምኜሻለሁ። ለምን አልፈልግም ጭራሽ ማለት ነው። ምክርታ ማድረግ አለብኝ ምክርታ አረጋለሁ። አንተ እያረግህ የነበረው ነገር ምንም በቃ ተገቢ አልነበረም። ሰው እያረገ ያለው ነገር አይደለም። ጤንነትህ ከራሱ ያሳስበኛል አንዳንዴ ምክንያቱም እንደምታደርገው ምንም በቃ ምንም የማይጥም ነገር እሺ። ለምን ነው ነገር የምታወሪው? አሁን እኔ ምንም ጭቅጭቅ አልፈልግም። ከአሁን በኋላ ምንም የሚያጨቃጨቅ ነገር አይኖርም እና ደግሞ ዛሬ መጨረሻ በቃ የመጨረሻችን እንድሆን ነው የምፈልገው ከማለት ለምን ለምን ወደዚህ አይነት ነገር ትወርድ? ለምን እንድትለኝ አትፈልግም? ያረከውን ነገር ታውቃለን። ደጋግሜ እንድነግራ አትፈልግም። ምክንያቱም ስራህን ታውቃለህ እኔ ደግሞ አስሬ ይህንን አጥፍተሃል ይህንን አጥፍተሃል ብዬሽ ልነግርህ አልፈለገም እኮ በቃ እሺ ጥፋቴን እኮ አመንኩኝ አሁ ጥፋቴን አመንኩኝ ማመን ብቻ አይደለም እኮ አምኜ ይቅርታ ጠይቄሻለሁ ነገስ እዚያ እንዳትመለስ በምን እርግጠኛ ነኝ የነጋችን እኮ ማናችንም አናውቅም ምን እንደሚገጥመን እኔ እንጂ ነገ በሚባል ነገር ውስጥ እኔና ተዛሬ መጣራት አለብኝ ያለኩ የምታስታውሱ ከሆነ ከአሁን በኋላ ወደ ጥፋት አልገባም። በቃ ከአሁን በኋላ አልበድልሽም ብለኸኛል። ከአሁን በኋላ ይቅርታን ትርጉም አላወቅም ያደርግ

እድልህን ግን አልተጠቀምክበትም። ብዙ ጊዜ በተደጋጋሚ ትርሰልቻለህ። አይ ብዙ ጊዜ በተደጋጋሚ ያደረኩት ነገር የለም። በቃ ይሄ ነገር ቀላል ይችላል፣ ሊከብድ ይችላል። ግን በቃ ቤት ውስጥ አንቺን ማግኘት ሳልፈልግ ያደረኩት ነገር አይደለም። አልቻልኩም። ምን አይነት ወሬ ለአንቺ እንደማወረሽ ግራ ስለገባኝ ምን ላታ የሚለው ነገር ነው እንጂ ከአንቺ ጋር ያለ መገናኘት ነገር ፍላጎት አይደለም። በቃ እንኳን እኮ አልቻልኩም። በቃ አልችልም እንኳን ብትለኝ እኮ ለኔ ትልቅ መልስ ነው። እሱ በቃ ልጅ አልተመቸውም፣ በቃ ላናግረኝ አልቻለም ብዬ ረዳሃለሁ። አንተ ግን ምኑን ማደክ ስልክን መዝጋት፣ ቴክስቴን አለመመለስ ላንተ ምርጫ ሆኖ ከታየ ክሽ ጥሩ። ግን አሁን ነገሮቹ ካለፈ በኋላ መጸጸት ምንም ትርጉም የለውም።

አንተ ለምንድነው የማትረዳኝ? እኮ መለያየቱ ነው በቃ። ንለያይ ብዬሽ ነው የምረዳሽ። ለምንድነው ሁሉም ነገር በሌላ ነገር የምታስቢው? በቃ

በቃ እኔ መልካሙ ሁሉ ይጠም፣ ላንተ ክፉ አላሰብም። ለምን እንደዚህ ትኛለሽ? በዛ በእግዚአብሔር ለምን ነው እንደዚህ የምትይኝ? እንዴ፣ ለምንድን ነው የማሰማኝ? አረረኝ። በቃ ላንተ ጥሩ ነገር ነው የምትመኝልኝ ከሆነ ከኔ ጋር ሁኚ። የኔ ጥሩ አንቺ ነሽ። በቃ እንዴ፣ ለምንድን ነው የማሰማኝ? ለኔ ጥሩ ካልሆንክስ እኔ ላንተ ጥሩ ልሁን እሺ። አንተስ ለኔ ጥሩ ካልሆንክስ እኮ ከአሁን በኋላ ጥሩ ነው የምትሻለው። ችግር የለም። ከአሁን በኋላ ከአሁን በኋላ የሚባል ነገር የለም። ከዚህ በፊትም ከሆን በኋላ ብላ ይቅርታ ጠይቀኛል። ያን ነገር ግን ልተገብሮ አልቻልክም። መልካም ሁሉ ይቅጠመ። ደግሞ አንድ ነገር እንድታውቅልኝ ይፈልጋለሁ። እየወደድኩ ነው የምንለየው፣ ይገባሀል ብዬ አስባለሁ እና ጥሩ ሰው ያጋጥመህ፣ በህይወት ጥሩ ሰዎች ያጋጥሙ እና ሰላም እንድትኖር እፈልጋለሁ። ምክንያቱም ብንለይም ለይም ለአንተ ጥሩ ነገር እመኛለሁ። በዚህ ደብር በሰላም ነው አንቺ ከደጋ ስለቀኝ ብቻ አንቺ ተለይተሽኝ እንዴት ሰላም ሆኖ? አረ በእግዚአብሔር በዚህ ደብር ነው ሌላ ነገር እንዳስመታለኝ። አይ አሁን ካሁን በኋላ ምንም አወራን አላወራን ምንም ትርጉም አናመጣም። እና እንዳልኩህ ጥሩ ነገር ያጋጥመን አመሰግናለሁ ስለነበረን ቆይታ አመሰግናለሁ በኋላ እንዳትደውልልኝ ቴክስትም እንዳጽፍልኝ ያለውን ያለው ነገር እዚህ ጋር አሁን ጨርሰናል እና እየለመንኩሽ ቁሩ ለብሮ ደግሞ ምንም እንዴት ለምን አልፈልግም። ስለለመንከኝ ብቻ እኔ ምንም ማመጣው ሀሳብ የለኝም። ያለውን ነገር እነግርሃለሁ። ለዚህ ለዚህ ነገር ይሄንን ለማለት በጣም አስቤበታለሁ። በጣም ተጨንቄ አስቤበታለሁ፣ ከምልህ በላይ ማለት ነው። ምክንያቱም ይሄን ነገር እንዴት ይልን ነገር ወምሮ ማለት ነው። እና አለ ስለነበረኝ ቆይታ በጣም አመሰግናለሁ፣ ስለ ጥሩም ስለ መጥፎም። ጥሩ ጊዜያታችን አንድ ላይ አሳልፈናል። ለእሱ ደግሞ በጣም አመሰግናለሁ። ለወደፊቱ ግን መልካሙ ሁሉ እመኝልሃለሁ። ከአሁን በኋላ ያለንን ነገር በቃ እዚህ ጋር ጨርሰናል። አመሰግናለሁ ቤዛ፣ ጨርሰናል። ከአሁን በኋላ የምናውረው ነገር የለም። አመሰግናለሁ። ለምን ሳይ በለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳ

ሰው የደፈ ደፉም አውቃለው ካለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም።